በእንግሊዝ ፕሪምየር ሊግ የዘንድሮን የውድድር ዓመት ዋንጫ በማንሳት ለማጠናቀቅ ሰፊ ግምት የተሰጠው ሊቨርፑል በድንገት ወደ ኋላ መቅረት ጀምሯል። ሊቨርፑል ባለፉት ሶስት ተከታታይ ጨዋታዎች መሸነፉን ተከትሎ በጣም ብዙ የክለቡ ደጋፊዎች የስጋት ስሜት ላይ ወድቀዋል። አንዳንዶቹም በተለያዩ ሚዲያዎች ሀሳቦቻቸውን ሲሰነዝሩ ምንድነው የነካን የሚል ጥያቄን ከማንሳት አንስቶ በዚህ የሊቨርፑል መዳከም ውስጥ ተጠያቂ ሊሆኑ የሚ ገባቸው ማስተካከያ ሊደረግባቸው የሚገቡ ተጫዋቾችን እያነሱም ሀሳብ እየሰነዘሩ ይገኛሉ። ታዲያ ባለሙያዎች በዘንድሮ የውድድር ዓመት ሊቨርፑል ባለፉት ተከታታይ ጨዋታዎች የደረሰበትን ሽንፈትና በደረጃ ሰንጠረዥም መሪነትን አሳልፎ ለአርሰናል መስጠቱን ተከትሎ ክለቡን እና እየገጠመው ያለውን የውጤት ማጣት አናላይስ ሲያደርጉ በአብዛኛው ብዙዎቹ ባለሙያዎች መሐመድ ሳላህ ለዚህ የሊቨርፑል መዳከም ዋነኛ ምክንያት ተደርጎ ሊጠቀስ እንደሚ የሚገባው ይስማማሉ። ምክንያት ያሏቸውንም ሀሳቦች እየዘረዘሩ ነው። ሀሳቦቹን ወደ እናንተ እናደርሳለን። ማንቸስተር ዩናይትድ ሰንደርላንድን ከአሳማኝ እንቅስቃሴ ጋር ሁለት ለዜሮ በሆነ ውጤት ሲያሸንፍ በተለየ ሁኔታ ሊደነቅ የሚገባው አማድ ዲያሎ ነው። ይህንን የሰንደርላንዱ አሰልጣኝም የማንቸስተር ዩናይትዱ አቻቸውም ይስማሙበታል። ሁለቱም ከጨዋታው በኋላ በነበራቸው ጋዜጣዊ መግለጫ ላይ ለአድናቆት የጠሩት ስም አማድ ዲያሎ ነው። አማድ ዲያሎ በጨዋታው ላይ የነበረው ተጽዕኖና በተለይም ደግሞ የብሪያን ምቤሞን እንቅስቃሴ በተለየ መንገድ የተሻለ እንዲሆን በማድረግ ያበረከተው አስተዋጽኦ ለአድናቆት እንዲነሳ አድርጎታል። ደግሞ በሌላ በኩል ማንችስተር ዩናይትድን ለማሰልጠን አሰፍስፈው የሚጠብቁ አሰልጣኞች አሉ። ስለ እነዚህ አሰልጣኞችና ስለ ምኞታቸው አዳዲስ መረጃዎችን ወደ እናንተ እናደርሳለን። ሰላም ጤና ይስጥልን። እንደምን አላችሁ? የተከበራችሁና የተወደደ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 እናመሰግናለን። የዘንድሮ የውድድር ዓመት በእንግሊዝ ፕሪምየር ሊግ ማን የበላይ ይሆናል የሚለውን ጥያቄ ከወዲሁ እንድናነሳ በክለቦቹ መካከል ያለው የተጠጋጋ የነጥብ ልዩነት፣ የደረጃ ሰንጠረዥ መሪነት መቀያየር፣ እናም የቀደመው ግምታችን ሁሉ ከግምት ውስጥ ገብቶ አሁን የበጣም ብዙ የእግር ኳስ ወዳጆችን ስሜት መያዝ ጀምሯል። አሁን እየለየ የመጣ ይመስላል። ደካሞች እነማን ናቸው? ጠንካሮችስ እነማን ናቸው? እነማን ሎቹ ተለይተው ይወጣሉ የሚለውን ቢያንስ በተወሰነ ደረጃ ፍንጭ ማግኘት የጀመርን ይመስለኛል። ስለዚህ በዘንድሮ የውድድር ዓመት ገና የውድድር ዓመቱ እንደተጀመረ ሊቨርፑል፣ አርሰናል፣ ማንቸስተር ሲቲ የፕሪሚየር ሊጉን ዋንጫ በማንሳት ግምት ከሌሎቹ ይልቅ የበዛ አስተያየት የሚሰጥባቸው ክለቦች ናቸው። በተለይ ወደ 450 ሚሊዮን ፓውንድ ወጪ አውጥቶ ቡድኑን እንደገና ያደሰው እንደገና ታላላቅ ተጫዋቾችን በቡድን ውስጥ ያካተተው ሲያካትትም ደግሞ በጣም ብዙ ሰዎች ሊቨርፑል ዘንድሮ ምን እያሰበ ነው የተባለለት የአርንስ ሎቱ ሊቨርፑል በዘንድሮ የውድድር ዓመት ላቅ ያለውን ግምት ወስዷል። ነገር ግን ዘንድሮ ድሎቹም አሳማኝ አልሆኑም በሚል እስካሁን በተደረጉት ሰባት ጨዋታዎች ላይ ያሳየውን እንቅስቃሴ መነሻ በማድረግ ሰዎች የምነካውን ጥያቄ እያነሱ ይገኛሉ። ሊቨርፑል እስካሁን ድረስ ባደረጋቸው ጨዋታዎች ያሸነፋቸው ወደ አምስት የሚደርሱ ጨዋታዎች አሉ። በሁለቱ የፕሪሚየር ሊግ ጨዋታዎች ደግሞ ተሸንፏል በክሪስታል ፓላስ ና በቼልሲ ስለዚህ እነዚህ ሁለት ሽንፈቶች ላይ የተጋለጠው ነገሩ ምንድን ነው አምስቱ ድሎች ውስጥ የተስተዋሉት ድክመቶች ምንድን ናቸው የሚለውን ስንፈትሽ ሀሳብም ስንሰጥ ቆይተናል እንግዲህ ከነዚህ ሀሳቦቻችን መካከል ሁላችንም የምናስታውሰው ከፕሪሲዝን ጀምሮ የሊቨርፑል የመከላከል አቅም ላይ የሚታይ ክፍተት አለ በተለይ ኢብራሂም አኮናቴ ባለፈው የውድድር ዓመት የነበረውን ድንቅ ብቃት እየ ደገመ አይደለም የሚል አስተያየት በተደጋጋሚ ይሰጥበታል። ምናልባት ከውል ማራዘም ጋር በተያያዘ የተፈጠረበት የመከፋት ስሜት ያሳደረው ተጽዕኖ ይሆን የሚል ሀሳብና ጥያቄም እንደዚሁ ሲነሳ ነበር። ከዛ ውጭ ሊቨርፑል ያስፈረማቸው በጣም አሪፍ አሪፍ የሚባሉ ተጫዋቾች አሉ። ነገር ግን እነዚህ አሪፍ አሪፍ ተጫዋቾች በሊቨርፑል ቤት ውስጥ በተከታታይ ጨዋታዎች አሪፍነታቸውን ማሳየት አልቻሉም። ለምሳሌ ፍሎሪያን ቪርትስ ወደ ሊቨርፑል ሲዘዋወር የዚህን ጸሐይ ዝውውር በተመለከተ በጀርመን በእንግሊዝ እና በገለልተኛ የእግር ኳስ ተንታኞች ምን ሲባል ነበር? በቃ ሊቨርፑል ጉድ የፈላበት ተጫዋች አግኝቷል የሚል አስተያየት ሲሰጥ ነበር። ስለ ልጁ ጉብዝና የተሰጠው ምስክርነት ትክክል አይደለም ልንል አንችልም፣ ምክንያቱም ፍሎሬን ቪርስ በጣም ጥሩ ከሚባሉ ተጫዋቾች መካከል አንዱ ነው። እዚህ ላይ ምንም ጥርጥር የለውም። ይህንን ጉብዝናውን ግን በሊቨርፑል ቀዩ ማሊያ መግለጽ አልቻለም ነው ወይም የሊቨርፑል ደጋፊዎች ይሄ ልጅ ክለባቸውን ሲቀላቀል ተስፋ አድርገውት የነበረውን ነገር ገና ማየት አልጀመሩም። እነ ኪርኪዝ እነ ፍሬምፖንግም ቢሆኑ የሚቀራቸው ነገር እንዳለ በትክክል አይተናል። በተወሰነ ደረጃ እንደመጣ የሆነለት የሊቨርፑልን ጎል ማስቆጠር በመሸከም ረገድ ወይም የጎል ማስቆጠር ኃላፊነትን በተሻለ መንገድ በመወጣት ረገድ የተሻለ ልናነሳ የምንችለው ሁጎ ኢኪቴኬን ነው። ከዛ ውጭ ያሉ ተጫዋቾች የአሌክሳንደር አይዛገናነትም በሚገባ የሚታይ ነው። እነዚህ ስንላቸው የነበሩትን ነገሮች መልሶ መድገም አይደለም የዚህኛው ፕሮግራም ዓላማ። አሁን የሊቨርፑልን ጉዳይ በተመለከተ ሀሳብ የሚሰጡ ሰዎች መሃመድ ሳላህን በተመለከተ አሰልጣኝ አርነስሎት የወሰዱት ሪስክ ሊቨርፑልን ዋጋ ያስከፈለው ነው። ከመሃመድ ሳላህ ሊቨርፑል የለመዳቸውን ነገሮች እያገኘ አይደለም የሚል ነው። እነዚህ በቁጥር ተደግፈው በሚገባ ተብራርተው ሲቀርቡ ያሳምናሉና ሀሳቡን እንድትሰሙት የወደድነው በዚህ ምክንያት ነው። መሃመድ ሳላ ባለፈው የውድድር ዓመት ሁላችንም እንደምናስታውሰው ምናልባት የእሱ ምርጥ የሚባለው የውድድር ዓመቱ ግል የ2024 25 የውድድር ዓመት ነው። ምክንያቱም ጎሎችን ያስቆጥራል፣ ለጎል የሚሆኑ ኳሶችን ይሰጣል፣ የግብድሎችን ይፈጥራል። መሃመድ ሳላህ ላይ ሊቨርፑል ዲፐንደንት ነበር፣ ጥገኛ ነበረ ጉብዝናው የሊቨርፑልን ድል አድራጊነት ተሸክሞ ይዞ ሄዷል። ያ ምንም ጥርጥር የለውም። ባለፈውም ስናነሳ ነበር ወደ 53 ነጥብ 3 አካባቢ የሊቨርፑል ጎሎች እሱ ላይ የተመሰረቱ ነበሩ። 47 የጎል ኮንትሪቢሽን ነበረው። 29 አግብቷል፣ 18 ለጎል የሚሆኑ ኳሶችን ሰጥቷል። በዘንድሮ የውድድር አመት ግን ይሄ ተጫዋች ያገባው እና ለጎል የሚሆን ኳስ የሰጠው ቢደመር አራት ብቻ ነው። ይሄ ሬሾ ባለፉት 8 ዓመታት መሐመድ ሳ እንዲህ አይነት ደካማ የሚባል ጎል የማግባት ቁጥር ደካማ የሚባል አሲስት የማድረግ አቅም ላይ ሆኖ ወይም ተገኝቶ አያውቅም። ይሄ እጅግ እጅግ እጅግ በጣም አነስተኛ የሚባል ተሳትፎ እያደረገ ነው ያለው። ባለፈው የውድድር አመት ድንቅ ነበረ ካልን መሐመድ ሳላህ የውድድር አመቱ ሲያበቃ ለጋዜጠኞች የተናገራቸውን ነገሮች እናንሳ። የተናገረው አንዱ ምናልባት ለዚህኛው ሀሳብ ማጠናከሪያ የሚውለው ነገር እሱ በአሰልጣኝ አርነ ስሎት የሊቨርፑል አጫዋወት ላይ የተደረጉ ለውጦች ይህንን ከፍተኛ የሚባለውን ስኬት በ2024/25 ለማስመዝገብ እንደረዳው ገልጾ ነበረ። ይህንን ሲያነሳ አሰልጣኝ አርነስሎት ጋር በመነጋገር የተወሰነውን ነገር ያስታውሳል። በሊቨርፑል ቤት ውስጥ የመከላከል ስራው ላይ ብዙም ተሳትፎ እንዳደርግ አሁን አይጠበቅብኝም ደካማ ያደርገኝ ነበራል እና ከአርነስሎት ጋር ስንነጋገር እሱም አንድ ሀሳብ አመጣ እኔም አንድ ሀሳብ አመጣው ኦፌንሲቭሊ በደንብ እንዳገለግልህ የምትፈልግ ከሆነ የመከላከል ስራውን ወይም የመከላከል ጫናውን ቀንስልኝ አለው። ስለዚህ እሱ የመከላከል ሀላፊነቱ የሚቀንስለት ከሆነ ኦፌንሲቭሊ ወይም በማጥቃት እንቅስቃሴው ላይ ከፍተኛ የሆነ ውጤታማነትን እኔ ያመጣለው አልኩት። ስለዚህ ያንን አደረገ የተሳካ የውድድር ዓመትን አሳለፍኩኝ የሚል ሀሳብ ሰጥቶ ነበር እና ኢትስ ዘ ማናጀርስ አይዲያ የአሰልጣኙ ሀሳብ ነው እና ኦፍኮርስ እኔም ሀሳብ የሰጥቻለሁ፣ ሰምቶኛል፣ ደግሞም ለእኔና ለሊቨርፑል በሚገባ ሰርቶልናል የሚል ሀሳብን የሰጠው ስለዚህ፣ ከመሐመድ ሳላህ ላይ የመከላከልን ኃላፊነት ቀንሰው ማጥቃቱ ላይ ትኩረት እንዲያደርግ መደረጉ 29 ጎል እንዲያገባ በፕሪሚየር ሊግ ብቻ 18 ለጎል የሚሆኑ ኳሶችን እንዲሰጥ አሁንም በፕሪሚየር ሊግ ብቻ ረድቶታል። ይህንን ያምናል መሐመድ ሳላህ። ዘንድሮ ውስጥ ያልን እንደሆነ እንዲህ ያለውን ነገር ማድረግ ይቻላል ወይ? እንዲህ ያለውን ነገር ለማድረግ የሚደረገው ጥረትስ ውጤት እያመጣ ነወይ ነው። አሁን የመሃመድ ሳላህን የኤክስጂ ተሳትፎን እናንሳ። ኤክስጂ ማለት ወይ ኤክስፔክትድ ጎል ነው ለጎል የቀረቡ በመሃመድ ሳላህ በኩል የተደረጉ ነገሮች ነው። ወይም ደግሞ ኤክስፔክትድ አሲስት የሚባሉ አሉ። እሱ አሲስት ሊያደርግ የተቃረበባቸው አጋጣሚዎች ማለት ነው። በእነዚህ በኤክስፔክትድ ጎልስ እስከ 2018/19 የውድድር ዓመት አንስተን እስካለፈው የውድድር ዓመት ድረስ ከአንደኛ እስከ አስረኛ ያሉትን ቦታዎች በመያዝ መሃመድ ሳላህን የሚስተካከል ተጫዋች የለም። እንደው ለአነጋገር እንዲመች ከአንደኛ እስከ አስረኛ የሚለውን ሀሳብ አነሳን እንጂ አብዛኛውን ጊዜ ሁለተኛ ነው። 2018 19 ሁለተኛ ነው። በ1920 ሁለተኛ ነው። 2021፣ 2122፣ 2223 እነዚህ ሁሉ በኤክስፔክትድ ጎልስ በፕሪሚየር ሊጉ ሁለተኛ ደረጃ ላይ የሚቀመጥ ተጫዋች ነው መሐመድ ሳላህ። 2023 24 ላይ ብቻ ወደ ስድስተኝነት ዝቅ ብሏል። ስለዚህ አብዛኛውን ጊዜ ሁለተኛ ነው። ባለፈው የውድድር ዓመት ግን አንደኛ ደረጃ ላይ ተቀምጧል በኤክስፔክትድ ጎልስ። በኤክስፔክትድ አሲስት ደግሞ የሄድን እንደሆነ አሁንም እስከ አስረ ያለውን ደረጃ ለቆ አያውቅም። ባለፈው የወረድር አመት አሁንም ልክ እንደ ኤክስፔክትድ ጎልስ ሁሉ በኤክስፔክትድ አሲስትም አንደኛ ደረጃ ላይ ተቀምጧል። በሌሎቹ ሁለተኛም ሶስተኛም አራተኛም ሰባተኛም ሆኖ ያውቃል። ኤክስፔክትድ አሲስት ላይ በሌሎቹ የውድድር ዓመቶች በዘንድሮ የውድድር ዓመትስ ስንል ነው። እንግዲህ በመሐመድ ሳላ በኩል ሊቨርፑልን የማዳክም ወይም የሊቨርፑልን ውጤታማነት የማሳሳት መቀነስ መሐመድ ሳላ ገጥሞታል የምንለው ኤክሲጂ ላይ ወይም ኤክስፔክትድ ጎልስ የምንለው ላይ መሐመድ ሳላ በእነዚህ ሰባት የፕሪሚየር ሊግ ጨዋታዎች ሀያ ዘጠነኛ ደረጃ ላይ ተቀምጧል እንደዚህ ሆኖ አያቅም መሐመድ ሳላህ እንደዚህ ሆኖ ሊቨርፑል ባይዳከም ነበር የሚገርመው የእውነት ለመናገር ስለዚህ የመሐመድ ሳላህ ኤክስፔክትድ ጎልስ ወደ 29ኛ ደረጃ ዝቅ ብሏል ኤክስፔክትድ አሲስትም ለመጀመሪያ ጊዜ ባለፉት ሰባት ስምንት የውድድር ዓመታት መሐመድ ሳላህ ከአስረኛ በታች ሆኗል አስራ አራተኛ ነው በኤክስፔክትድ አሲስት እነዚህ ሁሉ ነገሮች የመሐመድ ሳላህን እንግዲህ ከድሜ መጨመር ጋር የመጣ ሊሆን ይችላል ሁለተኛው የሚሰጠው በአሰልጣኝ አርነ ስሎት ለአዳዲሶቹ ተጫዋቾች የሚና ለመስጠት ሲሉ ማህመድ ሳላህ አቅሙን የሚቀንስበት ተጨማሪ ነገሮች ውስጥ እንዲገባ ስለተደረገ ነው ይላሉ። ለምሳሌ ፍሎሮ ዩኒቨርስቲስን ለማሳተፍና ለእሱም ሚና ለመስጠት እንደዚሁም ደግሞ አሌክሳንድር አይዛክን ለማሳተፍና ለእሱም ሚና ለመስጠት ሲሉ ማህመድ ሳላህ አቅሙ እንዲቀንስ ሆነ። ለነዛ ሲሉ የሚያደርጉት ነገር መሃመድ ሳላህን ኢምፓክት የሚያደርግ ወይም ተጽዕኖ ውስጥ የሚከት ነገር አጋጠመው የሚል ነገርን ያነሳሉ። ይሄ ብቻ በማጥቃት እንቅስቃሴው ላይ ያለ ነው። ኤክስፔክትድ አሲስትም ብንል ኤክስፔክትድ ጎልስ ብንልም ስለ ማጥቃት ነው እያወራ ነው ያለ ነው። በዲፌንሲቭ ኮንትሪቢሽኑ ላይም ደግሞ መሃመድ ሳላህ አሁንም ደካማ ነው። የእውነት ለመናገር ክሪስታል ፓላስ ጎሉን ሲያስቆጥር፣ ያችን የአሸናፊነቷን ጎል ኒክታህ በሚያገባበት ሰዓት ላይ የመሃመድ ሳላህን እንቅስቃሴ እዩት እያለ ሚካ ከቁጣ ሀገር የሚናገረው ነገር አለ። የእነሱ ሀሳብ የነበረው ጨዋታው አብቅቷል ነው አልቋል ነው ስጋት የለም ነው ጨዋታው በቃ ተጠናቋል የሚል ነገር ስለነበረው የዲኒኪታህን እንቅስቃሴ ከዛ በኩል የሚሻገሩ ኳሶችን ለመቆጣጠር በመሃመድ ሳላህ በኩል የሚደረግ ምንም አይነት ጥረት የለም ነበረ። ይሄ ይቅር የማይባል ስህተት ነው መሃመድ ሳላህ በዛ ጨዋታ ላይ የሰራው ይላል። ኳሱን እንኳን እያየው አልነበረ። ምክንያቱም ሳያልቅ አልቋል ብሎ ወስኖ ነበረ፣ መሐመድ ሳላህ ይላል ጂሚ ካራገር። ይህንን ከክሪስታል ፓላስ ጋር የሰራውን አይነት ስህተት ደግሞ እንደገና በቼልሲው ጨዋታ ላይ ጎሉ ሲቆጠር ተመሳሳይ ነገርን ሰራ ነው። ስቴቫው ጎሉን ከማግባቱ በፊት ለስቴቫው ኳሱን የሰጠው ማን ነው? ኩኩሪያ ነው። ኩኩሪያ ይህንን አይነት እንቅስቃሴ ሲያደርግ መሐመድ ሳላህ በምንም አይነት ጥረት አላደረገም ነበር እንቅስቃሴውን ለመግታት ለመቆጣጠር ወይም በመከላከል ሊቨርፑልን ለማገዝ። ስለዚህ ዲፌንሲቭ ሊም መሐመር ሳላ ለሊቨርፑል ሌትሊ ጎል ማስተናገድ በምክንያትነት የሚጠቀስ ተጫዋች ነው ይላል። እዚህ ላይ ታዲያ የቼልሲ ሰዎች የተናገሩትን ነገር እናንሳና እናብቃ። መሐመር ሳላህን በተመለከተ ከአሰልጣኛችን የተነገረ ነገር አለ። እሱ ማጥቃት ላይ ነው ትኩረት የሚያደርገው፣ ዝግጁነቱ ለማጥቃት ነው። እድል ካገኘ ማጥቃት እንቅስቃሴው ላይ የተሻለ ነገር ለማድረግ እድል ካገኘ በመልሶ ማጥቃት አደገኛ ሁኔታ ውስጥ ሊከተን ነው የተዘጋጀው። ስለዚህ መከላከል ላይ እሱ የሚያደርገው ተሳትፎ ሊሚትድ ስለሆነ አጋጣሚውን ተጠቀሙበት፣ ስፔሱን ተጠቀሙበት ብሎ ነግሮን ነበረ። ሜዳ ውስጥ ስንገባም ያገኘነው ይህንኑ ነው አለ እና ዛሬ ሰርቶልናል። ይህንን ጨዋታ ያሸነፍነው በተነገረን መንገድ ነው ይላሉ የቼልሲ ተጫዋቾች። ስለዚህ ኩኩሪያ ያገኘውን ነጻነት መሐመድ ሳላ ከሆነ የሰጠው መሐመድ ሳላ በኤክስፔክትድ ጎልስ እና በኤክስፔክትድ አሲስት በዚህ መጠን ድሮፕ እያደረገ ከሆነ ሊቨርፑል ዋጋ በመክፈል ሊቀጥል ነውና ሊታሰብበት ይገባል የሚል አስተያየትን የሚሰጡ ሰዎች አሉ ለማለት ነው። ወደ ሁለተኛው ወሬ እንሄድ። ማንቸስተር ዩናይትድን እናነሳለን። ዩናይትድን በሁለት ምክንያቶች እንነጋገርበት። አንደኛው ምክንያታችን አማድ ዲያሎ ነው። የእውነት ለመናገር ስለ ሴኒ ላሜንስ ስለ ማንቸስተር ዩናይትድ ማሸነፍ ማንቸስተር ዩናይትድ ጨዋታውን ሲያሸንፍ የነበረው ብልጫ፣ ጨዋታውን የተቆጣጠረበት መንገድ በዘንድሮ የውድድር ዓመት እንዲህ ያለ የተሟላ ብልጫን በየትኛውም ተጋጣሚው ላይ ወስዶ አላሸነፈም እና ዩናይትድ እዛ ላይ ትኩረት ስናደርግ የረሳ ነው ሰው ማለት አማድ ዲያሎ ነው። አማድ ዲያሎ ግን ዛ ጨዋታ ላይ ከማንቸስተር ዩናይትድ ተጫዋቾች በተለየ በጣም ጥሩ ነገሮች የነበሩት እሱ እንደነበረ ማንሳት እንችላለን። ኦፍ ኮርስ ሜሰን ማውንት ነው ጎሉን ያስቆጠረው የመጀመሪያውን ቤንጃሚን ሸሽኮ ጎሉን ያስቆጥረዋል። እነዚህ ሁለት ተጫዋቾች ጎል በማስቆጠር አይናችን ላይ ገብተው ሊሆን ይችላል። ሁለቱም ደግሞ በኦልትራፎርድ ለመጀመሪያ ጊዜ ጎል ያስቆጠሩ ተጫዋቾች ናቸው። ነገር ግን ከጨዋታው በኋላ የሁለቱም ክለብ አሰልጣኞች የዩናይትድም የሰንደርላንድም ለተለየ አድናቆት ስሙን የጠሩት ቢኖር አማድ ዲያሎን ነው። የሰንደርላንዱ አሰልጣኝ ለምሳሌ በማንቸስተር ዩናይትድ በኩል በቀይ መስመር በኩል የሚደረገው እንቅስቃሴ በጣም ከብዶን ነበረ። በቀይ መስመር በኩል የበለጠ አደገኛ ሆነውብን ነበር። ለዚህ ነው በመጀመሪያው አርባ አምስት ታክቲካል ሰብስቲቱሽን ለማድረግ የተገደድኩት። አስተውላችሁ ከሆነ ምንም ተጫዋች ሳይጎዳ በመጀመሪያው አርባ አምስት ሰንደርላንድ ተጫዋች ቀይሯል። ይሄ የተጫዋች ለውጥ የተደረገበት ዋነኛው ምክንያት አንድም ወደ ባክስሪ መመለስ ፈለጉ የሰንደ አንደርላንዶ አሰልጣኝ ይህንን ባክ ስሪ የመረጡበት ዋነኛው ምክንያት ዩናይትድ በቀኝ መስመር በኩል በጣም አደገኛ ስለሆነባቸው ነው። የዩናይትድ አደገኝነት ደግሞ ከአማድ ዲያሎ ጋር የተያዘ እንደሆነ መስክረው ለአማድ ዲያሎ የተለየ አድናቆትን ይሰጣሉ። ይህንኑ አይነት አስተያየት በተመሳሳይ ሁኔታ ደግሞ ሩበን አሞሪምም ይናገራል። ለምሳሌ እሱ በማንኛውም ጊዜ ኳስ እግሩ ስር በሚገባበት ጊዜና እና ከሰንደላንድ ተጫዋቾች ጋር አንድ ለአንድ በሚገናኝበት ጊዜ ለእኛ ጎል ለማስቆጠር የሚመች ሁኔታን በመፍጠር ረገድ የተዋጣለት የተሳካለት ነበረ ይህንን በተመለከተ ደግሞ የብሪያን ኤምቤሞ እንደፈለገው ወደ ውስጥ እየገባ እንዲጫወት ነጻነት እንዲሰማው የግማ ግባት ሙከራን እንዲያደርግ አማድ ዲያሎ በደንብ በደንብ አድርጎ ነው የረዳው ስለዚህ በአማድ ገብርያንን ቤሞ መካከል ተመሳሳይ የሆነ ሃርመኒ ወይም ተጣጥሞች ተመሳሳይ የሆነ መግባባትና መተጋገዝ መፍጠር ከቻለን ማንቸስተር ዩናይትድን በቀኝ መስመር በሚደረግ እንቅስቃሴ ተጋጣሚዎቹ እንዳይቋቋሙት ማድረግ እንችላለን ነው የሚሉት። ይሄንን የሚስማሙ የእግር ኳስ አተንታኞች ደግሞ ምን ይላሉ? ልክ ነው፣ ማንቸስተር ዩናይትድ ቀኝ መስመሩ ላይ በጣም አስፈሪ ነው። ይህንን የቀይ መስመር አስፈሪነት ግን በግራ በኩል መድገም የተቸገረ ይመስላል ይሉና ስለ ግራው በኩል በግራ ዊንግ ባክ በኩል ስላሉት አማራጮች ይሄ ማለት ስለነ ዶርጉ ማለት ነው። ይሄ ማለት ስለነ ዲጎ ዳሎ ማለት ነው። እነዚህ ሁለት ተጫዋቾች አሁንም በማንቸስተር ዩናይትድ ቤት ውስጥ በጣም ብዙ ነገር ይቀራቸዋል። ተመሳሳይ ኦፌንሲቭ ባህሪ አማድ ዲያሎ እንዳለው በቀይ መስመር በኩል ዶርጉ ቢኖረው ወይም ደግሞ ዲጎ ዳሎ ቢኖረው ኖሮ ማንቸስተር ዩናይትድ የበለጠ የበለጠ አስቸጋሪ ይሆን ነበረ የሚል አስተያየትን ይሰጣሉ። እና በዚህ ጨዋታ ላይ አማድ ያለው ወደ ስድስት የሚደርሱ ድሪብሎችን አድርጎ ነበረ። ማንቸስተር ዩናይትድ በአሰልጣኝ ሩበን አሞሪም ስር ከሆነበት ጊዜ ጀምሮ አንድም የማንቸስተር ዩናይትድ ተጫዋች በኦልድ ትራፎርድ ስድስት የተሳኩ ድሪብሎችን አድርጎ አያውቁም። ይሄ የተለየ ያደርገዋል። በዘንድሮ የውድድር ዓመት በጣም በጣም በጣም የተለየ ነበር። ምናልባት አንዳንዶች ከማን ጋር አነጻጽረውታል? ማቲያስ ኩኛ ከአርሰናል ጋር ጋራ በተደረገው የውድድር ዓመቱ የመጀመሪያ ጨዋታ ላይ ካሳየው እንቅስቃሴ ጋራ የሚቀራረብ ጉብዝና ነበረው የሚል ሀሳብን ሰጥቷል። አሞሪም በነገራችን ላይ አማድ ያለውን እሁድ ዕለት ማነው፣ ቅዳሜ ዕለት ከሰንደርላንድ ጋር ሲጫወት እና ያደረጋቸውን ነገሮች በሙሉ ሳይ በብሬንትፎርዱ ጨዋታ በጣም የናፈቀኝ ሰው እሱ ነበረ የሚለው ስሜት መጣብኝ አለ ከብሬንት ፎርድ ጋር በተለይ ሁለት ለአንድ እየተመራን በነበረበት ጊዜ በቃ የአማድ ዲያሎ አይነት የሆነ ኤክስትራማን ሜዳ ውስጥ እንዳለህ እንዲሰማህ የሚያደርግህ አይነት ተጫዋች በጣም ተመኝቼ ነበረ። እሱን በደንብ ሚስ እንዳደረግ ነው ያኔ በደንብ ገብቶኛል የሚል አስተያየትን ሰጥቷል። ስለዚህ በአሞሪም የጨዋታ ሀሳብ ውስጥ እንደዚህ ያለ ኤክስትራ ፐርሰን ሜዳ ውስጥ እንዳለህ ፊል ካደረግ ሲስተሙ ፋንክሽናል እየሆነ ወይም ሲስተሙ እየሰራ ወይም ለመስራት መጠጋቱን የሚያሳይ ነው እና አማድ ያለው በበቀደሙ ጨዋታ ላይ በሁለቱም አሰልጣኞች የተደነቀ ሌሎቹን ተጫዋቾች ወደ ጉብዝና የሳበ ማንቸስተር ዩናይትድን በቀይ መስመር በኩል አስፈሪ ያደረገ እንቅስቃሴን አሳይቷል ይሄ በእግር ኳስ ተንታኞችም በቁጥር መረጃዎችም በሁለቱም አሰልጣኞች የተመሰከረ ጉዳይ ነው የእናንተስ ሀሳብ ተመሳሳይ ነው ወይ ብለን መጠየቅ እንወዳለን ዩናይትድን በተመለከ የምንናገረው ሁለተኛው መረጃ የማንቸስተር ዩናይትድ ለመሆን ያሰፈሰፉ አሰልጣኞች ያልነውን ጉዳይ ነው። እንግዲህ ማንቸስተር ዩናይትድ የእውነት ለመናገር እንደ ምኞት ከሆነ ከአሰልጣኝ ሰር አሌክስ ፈርጉሰን ጡረታ መውጣት በኋላ በዩናይትድ ቤት ውስጥ ያጋጠሙ ተደጋጋሚ የውጤት ማጣቶች ማንቸስተር ዩናይትድን ወደ ለመደው ሀያልነትና ክብር ለመመለስ የሚደረጉ ጥረቶች የተሟላ ውጤት አለማምጣታቸውን ላየና ላስተዋለ የማንቸስተር ዩናይትድን ቡድን በኃላፊነት መረከብ የሚያጓጓ ያለህን የሚያስለቅቅ ወይም የሌላ ለመሆን ያለህን እድል የምትገፋበት ይሆናል ተብሎ አይጠበቅም። ግን አንዳንድ ጊዜ እኛ ነን እንጂ በቅርብ ዓመታት ነገሮችን የምንለካው የማንቸስተር ዩናይትድ ታላቅነት፣ የማንቸስተር ዩናይትድ ክብር፣ የማንቸስተር ዩናይትድ መቼም በምንም ሁኔታ መሆንን የሚያስመኝ ነው። ትልቅ ክለብ ነው። ባለ ታሪክ ክለብ ነው። ባለዝና ክለብ ነው። በምንም አይነት ሲትዌሽን ውስጥ ቢገባ ማንቸስተር ዩናይትድ እነዚህን ያለፉት ጊዜያቶችን ኃያልነት ጉብዝናና ንግስናውን ማንም ሊነጥቀው አይችልም። ሁልጊዜም እንደምንለው ነው እንግዲህ ክላስ አለ ስታተስ ወቅታዊ ነገር ክላስ ግን ሁልጊዜ ማንቸስተር ዩናይትድ የሚገለጽበት ነገር ነው። ስለዚህ ይሄ ክላስ ፐርማነንት ነው ቋሚ ነው። ዩናይትድ ሲባል የሚበረግጉ ሰዎች አሉ። ዩናይትድ ሲባል አግኝቼ ነው የሚሉ አሰልጣኞች፣ ተጫዋቾች አሁንም ድረስ አሉ። በክረምት የተጫዋቾች የዝውውር መስኮት ማንቸስተር ዩናይትድ ያለው ሊሚትድ ሪሶርስ ማንቸስተር ዩናይትድ የሚገመተው ለመቸገር እየሆነም ጭምር የዩናይትድ ካልሆነ ለሌላ የማንም ማንሆንም ያሉ ተጫዋቾች እኮ ናቸው ዩናይትድን የተቀላቀሉት የተሻለ ደሞዝ የሚ ከፍል ክለብ ያቀረበውን ጥያቄ ገፍተው ከሆነ ቤንጃሚን ሸሽኮ ዩናይትድን የተቀላቀሉት። እናም አሁንም በአሰልጣኞች ረገድ ለምሳሌ ለባርሴሎና ወደ 17 ዓመት የተጫወተ ባርሴሎናን ያሰለጠነ ላሊጋውንም ሱፐርካፑንም ከባርሴሎና ጋር ያሸነፈው ዣቪ ሄርናንዴዝ በእንግሊዝ ፕሪሚየር ሊግ የመስራት ፍላጎት አለኝ ብሎ ተናገረ። ይህንን ከተናገረ በኋላ ግን የእንግሊዝ ፕሪሚየር ሊግ አሁን ምንም አይነት ክፍተት የለውም በተለይ ትልልቆቹን ክለቦች የሚመኝ ከሆነ በዚህ መሃል ላይ ያለ ከሳዑዲ ክለቦች ጥያቄ መጣ አሰልጥንልን የሚል የሳዑዲ ክለቦች ደግሞ እንደነ ዣቪ ያሉትን ሰዎች ለመቅጠር እጅግ ከፍተኛ የሆነ ገንዘብ ለማውጣት ፈቃደኛ ናቸው ዝግጆችም ናቸው ስለዚህ እነዚህ ክለቦች ዳጎስ ያለውን ገንዘብ ይዘው የዣቪ ሄርናንዴዝን በር አንኳኩ ና ለእኛ ስራ ይህንን ያህል እንክፈልህ አሉ እንደነ ፋብሪዚዮ ሮማኖ መረጃ ከሆነ ይህንን ጥያቄ አልጠላውም። ነገር ግን በማንቸስተር ዩናይትድ ቤት ውስጥ ያለውን አለመረጋጋት ከዛሬ ነገ ምን ይፈጠር ይሆን የሚለውን የሁላችንንም ስሜት እሱም ፊል አድርጎታል። ስላደረገው ምን አለ ቆይ ግድ የለም በማንቸስተር ዩናይትድ ቤት ውስጥ የሚሆነውን ነገር ልይ ነገሮች እየተበላሹ የሚሄድ ከሆነ እና ማንቸስተር ዩናይትድ ከአሞሪም ጋር ለመለያየት የሚወስን ከሆነ ማንቸስተር ዩናይትድን የመያዝ የማንቸስተር ዩናይትድ የመሆን እድል ይኖረኛል፣ ወደ ሳኡዲ ከሚሄድ ይልቅ የማንቸስተር ዩናይትድን ጉዳይ ብጠብቅ ይሻለኛል ብሎ ዣቪ ሄርናንዴዝ እየጠበቀ ነው። ይሄ አለ። ሁለተኛው የክሪስታል ፓላስ አሰልጣኝ ነው። ክሪስታል ፓላስ አሁን በኤቨርተን እስከተሸነፉበት አጋጣሚ ድረስ በ19 ጨዋታዎች አልተሸነፈም። ከክሪስታል ፓላስ ጋር በታሪክ በክለቡ ሆኖ የማያውቁ ስኬቶችን አምጥተዋል እኚህ ሰው ግላስነር የክሪስታል ፓላስ ሰዎች እየለመኗቸው ነው፣ ውል እናድስ፣ የዘንድሮ የውድድር ዓመት ሲያበቃ በአንተና በእኛ መካከል ያለው ውል ያበቃል፣ ብለው አዲስ ኮንትራት፣ የተሻሻለ ጥቅም፣ የተሻለ ክፍያ እንዲኖር እናደርጋለን፣ ደግሞ የቡድኑን ተፎካካሪነት ለመጨመር የሚያግዝ የዝውውር ፕሮሚስ የምንግባ ምናምን አሉ። ይህንን ሁሉ ትቶ ኖ ኖ ኖ ኖ፣ ቆይ፣ ግድ የለም የሚለው ግላስነር በማንቸስተር ዩናይትድ ቤት ውስጥ እድል ሊኖረኝ ይችላል በሚል ነው። ስለዚህ ነው እንደነ ግላስነር እንደነ ጃቪ ሄርናንዴዝ ያሉ ሰዎች ማንቸስተር ዩናይትድን ለመያዝ በሁኔታው ሳይሆን በትላንትና ማንነቱ፣ ምናልባት በቅርቡ መልሶ ወደሚቆናጠጠው ሀያልነት የምንወስደው እኛ መሆን አለብን በሚል የታሪክ ባለቤት የመሆን ሽሚያ ላይ ሆነው ለማንቸስተር ዩናይትድ ለመስራት የማንቸስተር ዩናይትድ ለመባል አሰፍስፈው እየጠበቁ ነው። ክብር ማለት ይሄ ነው። ወድቀህም ቢሆን ዝቅ ብለህም ቢሆን ለጊዜው እየተበላሸብህም ቢሆን የማታጣው መፈለግ ማለት ነው። ክብር ሌላ ትርጉም ያለው አይመስለኝም። አብራችሁን ስለነበራችሁ እጅግ እጅግ በጣም አድርገን እናመሰግናለን። ደግሞ መለስ ብለን በሌሎች አዳዲስ መረጃዎች ዳግም እናገኛችኋለን። እየጻፋችሁ ስሜቶቻችሁን እየነገራችሁን ደግሞ ይህንን ቻናል ሰብስክራይብ እያደረጋችሁ አብራችሁን ሁኑ እንላለን። ለእስካሁኑ እናመሰግናለን። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።